አሰላሙ ዓለይኩም በል ሽኩር። አሰላሙ አሌይኩም ወራህመቱላይ ወበረካቱ። ክብባል ቤተሰቦቻችን በሀገር ውስጥን በውጭ ሚያላችሁ እንዴት ናችሁ? ሰላማችሁ ግብዛ ሰላም ናችሁ? ሆ መጠናል፣ መጠናል ጡማነሱ ሽኩር ነው። አሰላሙ ዓለይኩም ወራሕመቱላይ ወበረካቱ። እንዴት ናችሁ? ሙስሊም ክርስቲያን፣ ሀገር በሀገር ውስጥም በሀገር ውጭ እና አስወራሐኝ ሰላሙ ዓሌይኩም ሳል ከላም

እናን አውራስቴ እንዴት ናችሁ? ሰላም ናችሁ? ኮሜንት ላይ ያየነው ነገር አለ ስለ በሽታው አነሳስሽ እንዴት ነበር ምናምን ምና ሚል ብዙ በውስጥ ምላ ለመጠንቀቅ ያክል ማለት ነው። እና ቤተሰቦቻችሁም አንዳንድ ደግሞ ደሞ ቤተሰቦቻችሁ እንደታመመባችሁ ነው። እኛም ታም የታመምናም አለን እንዴ አው እና ያንን ነገር ደሞ ኢንሻአላህ ብቻዋን መጣ አው ታስተ ትነግራችኋለች። ያው ለሰለችው ነገር ኢንሻአላህ ብቻ ቢሮ እሰራለሁ ይሄ ብቻ ስለሆነ ያው መሞ ነግራችኋለሁ ያው ቅድመ ጥንቃቄም አለው እያሉ የሚያስተምሩ አሉ። ከሆነ በኋላ ሆነ ሆኖብን ይለኔ ትንሽ ነው ፕራንክ አድርጊ ሽኩርን ብላችሁ ፕራንክ ያለሁበትን ነገር እያወቃችሁ ውጤቴ መጥቶ አላወኩት። ያለሁበት ሁኔታ ስለዚያ የምቀልጅበት ህይወት ላይ አይደለም፣ የምቀልጅበት ቦታ ላይ አይደለም አሁን ያለሁት።

እንዲሁም ከቻላችሁ ይሄን ከፍራንክ በላይ ላይክ፣ ፎሎ፣ ሼር ምናምን ማድረጉን ከፍራንክ በላይ ማድረግ ትችላላችሁ እኮ። ያኛው ያው እን ያኛው እን እንግዲህ አይ፣ ይደረጋል። ብዙ ሰው ያደርጋል። ፍራንክ ሲደረግ ብዙ እይታ ሚኖረዋል። ግን አሁን ይህን ማድረግ ይችላሉ። ብዙ እይታ ሼር በማድረግ በትብብር ይህን ማድረግ ይችላሉ አይደል?

ቪዲዮ ለቀርጽ ስለ ልብስ ከላይ ይደረባለሁ በቃ ሌላው ነገር የለም። ወይ ሐኪም ቤት መማር ቀን ወይ ደግሞ አንዳንድ ቀን እንደዚህ ወስቲ ለውጣ ቪዲዮ ምን ባለቀን አው እንግዲህ ሽኩር ልብስ ሲያጥ ይሆን ይችላል እንጂ ሌላ የለም። ያው ወይ በቃ ሱቅም ጉልት ምንም ከሄደን ሽኩር ነው። እና እንደዛ ነው። እስኪ እንግዲህ ዙሮ ዙሮ ውሏችንን ቡና ፍልተሻጭ ሰሽት ያላችን ሁላላችሁ ኢንሻአላ ግን እስካሁን ቡና አላጨጨስም። ጎረቤቶቻችን እዚ እነሱ ያፈ ቡና እንትን ያው እነሱ አብዛኛው እነሱ ናቸው የሚያፈልጉ። ግን አንድ አንድ ጊዜ እኔም ኪሎ ቡና በኪሎ ገጥቼ እሰጣቸዋለሁ። እሱ አብሮ ስለሚጠጣ የማያብራችሁ አፍሎ እያልኩ አሁን ያፍናታል። እዚህ ጋር ቡና ሲፈላ አልተጨጨሰ አይሆንም። እኔ ደግሞ ያፍነኝ፣ ለዛ እንደዚያ ነው ለዛ እንግዲህ ያለሁበት ሁኔታ እንዲያላችሁት እናንተ እንዲያላችሁኝም ለመስራት ገና ነኝ። ግን ኢንሻላህ አላህ ከሪም ሲሻለኝ ይሰራለሁ። ግን አሁን ገና ላይ ነኝ እና ያው ልበርታ ቅልበል ብዬ እናንተንም ሰብስክራይብ አድርጉ ብዬ ነው እንጂ ልብአለምሁንያበርታታችሁ ነው ሁ ይጨመር ሰባታ ሺህ ገብተናል እንዲያያችሁት እና አስተያወረሽኩ ኮሜንት ስለ ኮሜንት ማ ያው

ባንድ በር ሆስፒታል አለ እዛ ጀኔሬተር እየሄድኩ እየለመንኩ እ አሁንም በዛው በጀኔሬተር ቻርጅ አስተደርገን ነው እንጂ መብራት መጥቶ አይደለም። ለዛ ሁሉም ኮሜንት አላየ ነው ያልመለስልንላችሁን ኮሜንት ማለት ጥያቄ ያለው ኮሜንት ምናምን ከሆነ እንትን እንል ነበረ እናወራ ነበር እዚህ ላይ ለዛ ያላየነው ካለ ወይም ለእኔ ጥያቄ ምናምን ከሆነ

ለዛ አትቀሙኝ። መቀመጥ የሚፈልግ ሰው ለጨዋታ ሁ ይም ለጨዋት ብዬ ነው እነሱም የሚያጫወት ነገር ብለዋዲል ፕራንክ የጠየቁት ለዛ ብዬ ነው። እና ኢንሻላህ እንደዛ ነው እንግዲህ አላ ከሪም። ዙሮ ዙሮ እናመሰግናለን፣ ቪዲዮቻችን ስለምታዩልን። ለጓደኞቻችሁ ሻር እያረጋችሁ አስተዋውቁልን፣ እያረጋችሁልን ደግሞ እንደዚህ ትናላችሁ። አስተዋውቁልን አዛኛም የተበረታታን እየተበረታታን እንግዲህ እያየን ቁጥሩን እየቆጠረው ነው። ትናንትና በነገራችን ላይ ፋና ሬዲዮ መጥቶ ቃለ መጠይቅ አድርጎናል እና ስለ ጅማ ሰዎች ምናምን ብሎ ጠይቀውን ተናግረናል እና ጅማ ያላችሁ እዚያው ኢትዮጵያ ውስጥ

ያው ሁሉም ኢትዮጵያዊ ነው ቀይለኛ፣ ማንም ጸሎት ያደረገላት የለም፣ ለእሷ ዱዓ ያላረገላት የለም። ጅማ እንዲመጣም የሙሉ ኢትዮጵያዊ እርዳታና ህጂ ምክር ታከሚ ለምንድን ነው ያሉኝ፣ ሁሉም ስላለ እና ለሁሉም ነው አማት የተናገረ። ኢንሻአላ ኢንሻአላ እንግዲህ ሌላ የየንም አመስግነናል። ቤት የሰጠችንን ቤቱ ቢገመት ሰላሳ ሺህ ብር ሊሆን ይችላል፣ ሀያ አምስት ሺህ ብር ሊሆን ይችላል እና የእዚህን ስንት ይታይዋለሽ ጥያቄ የለውም። ቤቱ አይከራይም። የሚከራይ የሚከራ መጅልስ ያለው ሁሉ ነገር ያለው እንዲህ ያለ ቤት ሲጀመር አይከራይም። ቢኖር ሊኖር ቢችልም ክራይ ከሆነ ተከራየንም ሊኖር ቢችልም ምናልባት አልጋል እንጂ ሌላ ነገር ሊኖር አይችልም ወይ በውጪው አለም ካልሆነ በቀር ለምን እኔን እንኳን እንደ ማንኛውም ደውላ አይዞሽ ምናምን ብላ አውርታ አይደለም ምንን ለማውራት አሳዝኛት፣ ይቅርብ በቃ ማለት ያለሁበት ሁኔታ ስታስበው ድምፅም ስለማይሰማ አንቺ አውሪያትና አምጫት ብላ እህቷን ነው እንትን ያለችው። ለዛ አይክፈላት እና እዛ ነው የምለው። አላኩልሃል። ፋና ሬዲዮ ፋና ማለት እኮ ቴሌቪዥኑ አይደለም። እንዲዛነው ዛላእናመሰግናለ አውራቸው የምታወራቸው ሰላምታ አላጨምርላችሁ አትለዩን፣ ጎናችን ሆናችሁ አበረታቱን። የአበረታታችሁ ደግሞ ሌሎችን ሸር እያደረጋችሁ፣ አሁን እየገባች ነው ትንሽ ኮንቴንቱን ምናምን ሸር እያደረጋችሁ፣ ሪፖስት ላይክ፣ ሸር ሰብስክራይብ እያደርጋችሁ